አርሰናል ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማዛወር እንቅስቃሴ መጀመሩ ተሰምቷል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ጨምሮ 11 ተጫዋቾችን ለገበያ ማቅረቡ ተነግሯል። እነዚህም በዝርዝር ልንፍራ ተጫዋች ፍለገውን አጧጥፏል። አሁን ደግሞ የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝ ለማናገር ቀነ ቀጠሩ ይዟል ነው የተባለው። ሊቨርፑልም በተመሳሳይ ተጫዋቹን በቀጣይ ሳምንት ለማነጋገር እቅድ መውጣቱ ተሰምቷል። የሀያ አምስት አመቱ አርጀንቲናዊ አሁን ካለበት ክለብ ባሻገር በማንቸስተር ሲቲ፣ በሪቨር ፕሌት እና በሀገሩ ብሔራዊ ቡድን ድንቅ ብቃቱን ማሳየት ችሏል። እስካሁን ከክለ ክለቦች እና ከሀገሩ ብሔራዊ ቡድን ጋር የእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ እና ዓለም ዋንጫን ጨምሮ 16 ዋንጫዎችን ማንሳት ችሏል። በ82 ሚሊዮን ፓውንድ ባለፈው አመት በተቀላቀለው የስፔኑ አትሌቲኮ ማድሪድ ክለብ በዘንድሮ የውድድር አመት 53 ጨዋታዎች ላይ ተሰልፎ 29 ጎሎችን አስቆጥሯል። ከሲቲ ቤት የወጣውን በእሱ ስፍራ ባለው ሃላንድ ምክንያት በቂ የመሰለፍ እድል ባለማግኘቱ ነው። ይህ ተጫዋች እስካሁን በጥቅሉ ለክለቦችና ለሀገሩ ብሔራዊ ቡድን ሁለት መቶ ሰማኒያ ጊዜ ተሰልፎ አንድ መቶ ሃያ ጎሎቹን አስቆጥሯል። ታዲያ አርሰናል የሚሳካለት ከሆነ የፊት መስመር ችግሩን ይፈታለታል ተብሎ ይጠበቃል። በተያያዘ መረጃ አርሰናል የሪያል ማድሪዱን እግር ኳሰኛ ብራዚላዊ ሮድሪጎን ለማስፈረም ያሳየውን ፍላጎት አጠናክሮታል ተብሏል። ሮድሪጎ ከመድፈኞቹ የክረምት ዝውውር ከፍተኛ ተፈላጊ ተጫዋች ዝርዝር ውስጥ ስለመሆኑ እየተነገረ ነው። ዋንጫ ማሸነፍ ከፈለግን ምርጥ ተጫዋቾችን ማሰባሰብ አለብን የሚል ጥብቅ ጥያቄ ለክለቡ አለቆች ያቀረበው አሰልጣኝ ሚካኤል አርቴታ ሮድሪጎ እንዲፈርም ከፍ ያለ ላጎት አሳይቷል ተብሏል። በሪያል ማድሪድ ቤት በማልፈልገው ስፍራ እየተጫወትኩ ነው በሚል ቅሬታ ያደረበት ሮድሪጎ እስካሁን ወደ የት እንደሚሄድ በውል ያላሳወቀ ቢሆንም ክለቡ 80 ሚሊዮን ዩሮ ዋጋ ለጥፎበታል ተብሏል። ይህን መክፈል የቻለ ክለብ ተጫዋቹን ማዛወር እንደሚችልም አስታውቋል ነው የተባለው። አርሰናል ከዚህ ባሻገር ለፊት መስመሩ ከቪክቶሪ ኩሬሽ፣ ቤንጃሚን ሴስኮ፣ ኒኮ ዊሊያምስ፣ አሌክሳንደር ይሳቅና ሌሎችም እግር ኳሰኞች ጋር ስሙ እየተነሳ ይገኛል። አዲሱ ስፖርቲንግ ዳይሬክተርም የተሻለውን ያሳካሉ ተብሎ እየተጠበቁ ነው። ይህ እንዳለ ሆኖ ክለቡ 50 ሚሊዮን ፓውንድ የሚያቀርብ ከተገኘ ጋብሪኤል ማርቲኔሊን ለመሸጥ ማሰቡ ተሰምቷል። ካልሆነ ከክለቡ ጋር እንዲቀጥል የደሞዝ ጭማሪ ላይ እየተነጋገረ ነው ተብሏል። ዩናይትድ አምበሉን ብሩኖ ፈርናንዴዝን ጨምሮ አስራ አንድ ተጫዋቾችን ለሽያጭ ማቅረቡ ተሰምቷል። በውጤት ቀውስ ውስጥ የሚገኘው ዩናይትድ በርካታ ተጫዋቾችን በመሸጥ በአዲስ ለመተካት ማሰቡ የቆየ ቢሆንም አምበሉን ግን የማይነካ ነው ብሎት ነበር። አሁን ሀሳቡን ቀይሯል ተብሏል በዚህም ብሩኖ ፈርናንዴዝ፣ ካስሚሮ፣ ሃሪ ማጓየር፣ ሉክሾ፣ አንድሬ ኦናና፣ አልሃንድሮ ጋርናቾ፣ ራስመስ ሆይሉንድ፣ ኮቢ ሜኑ፣ ማርከስ ራሽፎርድ፣ ጄደን ሳንቾ እና አንቶኒ ለገበያ መቅረባቸው ተነግሯል። ተጫዋቾችን የሚፈልግ የትኛውም ክለብ ዋጋቸውን ከፍሎ መውሰድ ይችላል ሲል ክለቡ አስታውቋል። የሳውዲ አረቢያው ክለብ አልሂላል ብሩኖ ፈርናንዴዝን ለማስፈረም ፍላጎት ማሳየቱ ተነግሯል። ለገበያ ከቀረቡት መካከል ከእሱ ውጭ ፈላጊ ያገኙ ስለመኖራቸውም ተሰምቷል። ማንቸስተር ዩናይትድ ዘንድሮ በሁሉም ውድድሮች ካጋጠመው መራራ ሽንፈት በኋላ የክለቡ ቦርድ አሰልጣኙን በማቆየት የረጅም ጊዜ ፕሮጀክት መስራት ላይ ትኩረት እንዲደረግ ወስኗል ነው የተባለው። ለአዳዲስ ተጫዋቾች ዝውውር 100 ሚሊዮን ፓውንድ መመደቡ የተነገረ ሲሆን ከሚሸጡ ተጫዋቾችም ተጨማሪ ገንዘብ ይጠበቃል ተብሏል። በዚህ መሰረት ዩናይትድ በፍጥነት ተጫዋቾችን ለመሸጥና አዳዲስ ተጫዋቾችን ለማስፈረም ይሰራል ነው የተባለው። ይህ እንዳለ ሆኖ ክለቡ ሁለት መቶ ተጨማሪ ሰራተኞችን ለማባ ር መወሰኑን ቴሌግራፍ አስነብቧል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።